ምክር እግዚአብሔርን ተስፋ አድርግ። ለመንጋ ሁሉ ለበጎ እንደሚመኝ እንደ መልካም እረኛ እግዚአብሔር ለፍጥረታት በሙሉ ያለምንም ጥርጥር በዝምታ ይሰራል። ይሁን እንጂ ሰዎች በመከራ ውስጥ ሆነው የእግዚአብሔር መልስ ከዘገየባቸው እንደማይሰራ አድርገው ያስባሉ። እነርሱ እግዚአብሔር አይሰራም ብለው በሚያስቡበት ሰዓት ሁሉ እሱ ግን ለእነሱ በጥልቅ እየሰራ ነው። ሰዎች ይህንን ስለማይገነዘቡ የእግዚአብሔርን ስራና የስራውን ውጤት ፈጥነው ለማየት ይፈልጋሉ። እነዚህ ሰዎች ግን በእምነታቸው ያመኑትን በአይናቸው እስከሚመለከቱ ድረስ ሊቆዩ ይገባቸዋል። እግዚአብሔርን ተስፋ አድርግ፣ በርታ፣ ልብህ ይጽና፣ እግዚአብሔርን ተስፋ አድርግ። መዝሙር 26 ከቁጥር 14። እግዚአብሔርን እንዴት እንጠብቅ? እግዚአብሔርን የሚጠብቅ ሰው እርሱን በተስፋ በእምነት በተሞላ ሙሉ ልቦና ያለ ምንም ድካም ይጠብቀዋል። ይህ በሚሆንበት እንደዚህ ዓይነት ሰው እግዚአብሔር በመካከል ገብቶ እንደሚሰራና ሁሉም ነገር ለበጎ እንደሚሆን ያምናል። እግዚአብሔር ለሚወዱት እንደ አሳቡም ለተፈጠሩት ነገር ሁሉ ለበጎ እንደሚደረግለት እናውቃለን። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኃይላቸው በመከራ የተናወጠባቸው ሁሉ እግዚአብሔርን በተስፋ በመጠባበቅ ኃይላቸው ያድሳሉ ማለት ነው። ጎልማሳነትሽን እንደነስር ያድሳል የሚል ቃል ተጽፏል። ስለሆነም ማንም ቢሆን እግዚአብሔር እምነት በተሞላ ብርቱ ልቦና በእርሱ ላይ በመተማመን ይጠብቀዋል። ነገር ግን አንድ ሰው እግዚአብሔር እርምጃ እንደሚወስድና እርምጃውም ግልጽና ኃይል እንደሆነ መተማመን አለበት። ከዚሁ ጋር እርምጃው በተመቻቸ ሰዓት ፍሬማ በሆነ መንገድ የሚከናወን ነው። እግዚአብሔር አንድ የሆነ እርምጃ ለመውሰድ ከወደደ ምንም የሚጠባበቀው ሰዓት አይኖርም። ኢየሱስ ክርስቶስ አብ በገዛ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁም አላለምን? አንተ ችግርህን እግዚአብሔር እንደሚያቀልልህ በማመን ብቻ ለችግር መፍትሄ እንደሚሰጥህ ሳታስብ በእርሱ እጅ ላይ ብቻ ጣለው። ችግርህን እግዚአብሔር በጊዜው እንደሚያቀልልህ መጠባበቅ የአንተ ስራ አይደለም። አንድ ተማሪ በፈተና አዳራሽ ውስጥ ገብቶ ሁለት ጥያቄዎችን እንዲሰራ ተሰጠው። ጥያቄዎቹ እነዚህ ናቸው፤ አንደኛ ስለ እግዚአብሔር ጻፍ፣ ሁለተኛ ስለ ሰይጣን ጻፍ የሚል ነበሩ። ጥያቄዎቹን ካነበበ በኋላ ስለ እግዚአብሔር ጻፍ የሚለውን ይጽፍ ጀመር። ነገር ግን የተሰጠው ጊዜ አንድ ሰዓት ብቻ ስለነበር ሙሉውን ሰዓት ስለ እግዚአብሔር ሲጽፍ ቆይቶ ሰዓቱን ጨረሰ። የፈተናው ወረቀት የሚሰበስብ ጊዜ ደርሶ ደውል ተደወለ። ብልሁም ተማሪ ሁለተኛውን ጥያቄ አለመስራቱን ተረድቶ ለሰይጣን ጊዜ የለኝም ብሎ በአንድ መስመር መልስ ሰጠ። ወንድሜ ሆይ ለሰይጣን ጊዜ አይኑርህ። የሰው ልጅ ሆይ ከጠቀማችሁ አዳምጡት። መልካም የጾም ጊዜ ይሁንልን። ጾሙ የሰላም የበረከት የጤንነት ያድርግልን።